ወላሂ ነው መላችሁ። ለዚህ ደግሞ አትሳሳቱ፣ አንድ ነገር ልንገራችሁ። ኢየሱስ ጌታ አይደለም። አሁንም እኔ እነግራችኋለሁ። ሌላኛው ነገር ደግሞ ማለት ነው ኢየሱስ ጌታ ነው የምትሉም ከሆነ ወደዚህ ጋር መታችሁ በማስረጃ ልንዋይ እንችላለን። አብ ኦርቶዶክሶችን ብትሆኑ በሁሉም እምነት ያላችሁ በአለም ጤና ከተማ ያለ እምነት ነዋሪ በሙሉ ወደ ዚህ ጋ መታችሁ መናገር ትችላላችሁ ኢየሱስ ክርስቶስ ጌታ ነው ካላችሁ ማለት ነው ኢየሱስ ጌታ አለው እንጂ እሱ ጌታ ሊሆን አይችልም ወላሂ ነው እምላችሁ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ምን ይላል ኢየሱስም የተናገረው ነገር ከእኔ አንዳች ላደርግ አልችልም? ፍርዴም ቅን ነው የላከኝን እንጂ የራሴን አልሻም ብሏል ኢየሱስን ታዲያ ማን የላከው ኢየሱስ ጌታ ሆኖ እሱ ማን የላከው እዚህ ደግሞ ማስረጃ እፈልጋለሁ ነገር ደሙ የሚመለክ ጌታ አላህ ብቻ ነው እንጂ እኛ ሁለት አምላክ አናመልክም። አንድ አምላክ ነው የምናመልከው። እሱም ማነው ብትሉ አላህ ሱብሃነ